ጋር ማዘዝ ለምትፈልጉ የትኛውም አካባቢ በታማኝነት አደርስላችኋለሁ። እዘዙኝ ስልኬ የመጀመሪያ ኮሜንት ቦታ ላይ አስቀምጣለሁኝ። አሰላሙ አሊኩም ወራህመቱላሂ ወበረካቱ። ሰላም ወድና የተከበራችሁ ወደ ቻናል የተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላ። እንግዲህ ቪዲዮ ስትጀምሩ ላይክ ያደርጋችሁ ሰብስክራይብ ያደርጋችሁ ሰብስክራይብ ያደርጋችሁ አበረታቱኝ እላለሁኝ። ለምታበረታቱኝም ከልብ አመሰግናለሁኝ። አሁን የአንድ እህቴን ወደ ወገል ጤና መሄድ እቃ ነው አሁን እየገዛሁኝ ያለሁትኝ። እዛው ባለበት ነው ቪዲዮ እየሰራ ያለሁት ለምን ኮምቦልቻ ላይ ነው። ከኮምቦልቻ ቀጥታ ወደዛው ስለሆነ ማስጭ ነው ከሱቅ ወደ ወገ ጤና ማለት ነው። እዚህ ጋር ፌሪጇ ቪክቶሪያ አለ። እኔ መረኩላት ቪክቶሪ የሚለው ነው ከስፋቱ አንጻር ማለት ነው፣ ሰፊ ነው። ይሄ ደግሞ ቦክሱ የቲማቲም የምናደርግበት በጣም ሰፊ ነው። እዚህ ጋር አሁን ላይ እየተዋወቀ ያለው ኦርቢት ነው። ኦርቢት እየተዋወቀ ነው አሁን ላይ ያለው፣ ግን ቦክሷን ስታዩት የቲማቲም ማዣ በጣም ትንሽ ናት። እየተዋወቀ ስላለ ብቻ ነው አየላ። ይሄኛው በጣም አሪፍ ነው። ኮምፒውተራቸውም አንድ አይነት ነው ልዩነቱ ብቻ አሁን ላይ ሚዲያ ላይ ስላለ ነው እንጂ ብዙም ልዩነት የለውም። ይኸው እዚህ ጋር ግን የዋጋ ልዩነት አለው ማለት ነው። የአምስት ሺ ብር ልዩነት አለው። ይሄኛው አርባ አራት ሺ ይሄኛው አርባ ዘጠኝ ሺ ነው ማለት ነው። ይሄኛው ኦር ቪክቶር የሚለው አራት መቶ ሌትር እስከ አራት መቶ አስር ይሆናል ተብሏል። እዚህ ጋር ደግሞ ላይፍ ስታር ቴሌቪዥን አለ። አርባ ሶስት ኢንች ነው። ፉል ኤች ዲ ነው። ዳብል ስክሪን ነው። አሪፍ የሚባለው ቴሌቪዥን ነው። ይሄን ነው፣ 43 ኢንች ነው ያለችኝ። እኔ አሪፉ አሪፍ፣ አሁን ኢትዮጵያ ላይ መቀጣጠሚ ያለው ቢበላሽ አክሰሰሪ የሚገኝለትን እዚህ ጋር መርጬላታለሁ። ላይፍ ስታር የሚለውን ነው፣ በአርባ ሶስት 43 ኢንች ማለት ነው። አሁን እያንዳንዳቸው ዋጋ እነግራቸዋለሁ ማለት ነው። አንዴ ወደ ውጭ ይውጣልኝ እና እቃዎቹ የገዙኋቸው እቃዎች ወደ ውጭ ይጡና ለመቅረጽም ማለት ነው። አሁን እያንዳንዳቸውን ዋጋ እነግራቸዋለሁ ማለት ነው። ትንሽ ጠብቁኝ። ላስ ላይ አስቀምጣል። አሁን እዚህ ማለት ነው። ፍሪጁ ስንት ተገዛ? 45000 እንግዲህ ያው አያችሁት። በረዶ ቤቱም ሰፊ ነው። 43500 ብር ነው የገዛሁት 400 ሌትር ነው ስካራ ካስተር ብሏል እኛ በሚለው ማለት ነው። አያችሁት ሰፊ ነው። ስራም ለስራም ማለት ነው ሰፊ ነው። አያችሁት እና ያንን ብዬ ገዝቼላታለሁ አለሁ ማለት ነው። አሁን ደግሞ ወደ ሌላዎቹ ዲሽ አንድ ሺ አራት መቶ ነው የገዛ ሁላት ይሄ ገመዶች ማመቀጣጠም የሆነው እቺ ኤልኤንፒ የምትባለው ሁለት መቶ ሀምሳ ብር ናት። እዚህ ዲሹ ላይ የምትገጠመዋ ናት ማለት ነው ይች እንዳያችኋት። ከዛ ገመር ነው ገመዱ ደግሞ 350 ብር አንዱ ጥቅል ማለት ነው። ከዛ ሪሲቨር ነው። ሪሲቨር ደግሞ ሱፐር ስታር የሚባለው ነው። ሱፐር የሚባለው 1600 ብር ነው የገዛሁላት ማለት ነው። ፍራሽ አላት። ፍራሹ ስላልተቀረጸ ነው እንጂ ፍራሽ አላት። በኤክስትራ ቦንድር ነው በ24 ቲክነስ ከፍተው ማለት ነው። 14500 ነው የገዛሁት። እዚህ እቃዋን እያስጫንኩላት ነው። እያንዳንዱን እቃ አስረክባለሁ እንደዚህ ማለት ነው። በኋላ ይሄ የለም ይሄ የለም እንዳይሏት እዛ ማለት ነው። ይሄው እንትን ብያለሁ። ቴሌቪዥን የተገዛው ይሄው ፍራሹ አያችሁት። ቴሌቪዥኑም ደግሞ አሁን ሲጨንታሁት አላችሁ። ይሄ ቴሌቪዥን 43 ኢንች ላይፍ ስታር የሚባለው በሰላሳ 30 ሺህ ብር ነው የተገዛው ቴሌቪዥኑ ማለት ነው። ይሄው እንደዚህ በደንብ መታሰር አለበት። ለ ለመረጃም እንደዚህ ሰጥታችሁ በኋላ ክርክር እንዳይፈጠር በደንብ አሳስሬ ነው የምልከው። እናንተም አዘዝ ለምትፈልጉ የትኛውም አካባቢ ኮምቦልቻ እና አካባቢው፣ ሀርቡና አካባቢው ወደ ገጠርም ቢሆን ብቻ ባጃጅ ግባው እና መኪና ምናምን የሚገባውም ከሆነ አደርሳለሁ። ላይክ ሰብስክራይብ አድርጉኝ።